ሰላም ጤና ይስጥልን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጠጉሩ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናደሮችን መግቢያችን ላይ እንደነገርናቸው ጥቅምት 22 ቀን 2018 ዓ ም በአድዋ መታሰቢያ አዳራሽ የሚከበረው 11ኛው ጉማ የፊልም ፌስቲቫል ላይ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 ለሰራችው ስራ ይመጠናል ባይባልም ትልቅ ነገር እንደሆነ ግን ልብ እንላለን። አይዋ በ11ኛው የጉማ የሽልማት ስነ ስርዓት ላይ የእድሜ ዘመን ተሸላሚ ሆና ብቅ ያለችው የእድሜ ዘመን ወዳጇ፣ የስራ አጋሯ ነች።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 የተሰኙና እልፍ ብላም ረድኤት፣ የማዕበል ዋናተኛ፣ ሳንካ፣ የቀንቅጭት፣ የዘውግ በሽታ፣ ጋርሱላ፣ ቅንቅን፣ ምስኪኖቹ የተሰኙ ናቸው። እዚህ እልፍ ብላ ደግሞ በህይወት ዘመኗ በኢትዮጵያ የኪነ ጥበብ ኢንዱስትሪ አዘጋጅነትና በረዳት አዘጋጅነትም የሰራችባቸው ስራዎች እንዲሁ የሚዘነጉ አይደለም። የተከበረች የተሰኘ ቲያትር ላይ ዋና አዘጋጅ ሆና፣ ሰርድያው ላይም እንዲሁ ዋና አዘጋጅ፣ አንት አበቦች ላይ ረዳት አዘጋጅ፣ የከርቸሌው ዘፋኝ ላይ ረዳት አዘጋጅ፣ የምሽት ፍቅረኞችም ላይ ረዳት አዘጋጅ